ዋለይኩም ሰላም፣ ኡስታዝ ወሂድ፣ ማውራት ባይዘወ አልችልም፣ ልቤ ይመታል። ስንቶና ወደኋላ የነበረውን እኔ ማነኝና ነው ወደኋላ ሞራል ያለኝ? ምን ሞራል የለኝም። በአሁን ሰዓት እና ያለው አማራጭ ምንድን ነው? በጣም ትልቅ ነገር ነው። የሄድንበት አካሄድ አንድ አይነት ነው። ከአንተ ባስኩኝ ነበርኩኝ እና ስለማውቀው ታሪኬን። አላ ጽናቱን የወፍቀ ይወፈቀ አላ ስቲቃማውን ይወፈቀ። ማሻላ በርታ። ማንኛውም ጥያቄ ሲኖረ ማንኛውም ነገር ማውራት የምትፈልገው ነገር ካለ አቴኒታይም ጥያቄን ከመጠየቅ ወደኋላ አትወዘ። በርታ። አላ ጽናቱን ይስጥ። ይሄ ላኢላሀ ኢለላህ የሚለውን ገመድ ስትይዝ ምን አይነት እረፍት እንዳገኘ ታውቀዋለህ። ራሱ እነዚህ ነባሮቹ ሙስሊሞቹ ብዙ የማይገባቸው ነገሮች አሉ። የብርሃንን ጥቅም የሚያውቀው? ጨለማ ውስጥ የነበረ ሰው። የጤንነትን ጥቅም ውስጥ የሚያውቀው ታሞ የነበረ ሰው። እኔና አንተ ጃቢር ምናምን የሚሰማን ስሜትና እነ ኢብራሂም የሚሰማቸው ስሜት አንድ አይነት አይደለም። ቁስሉን አያውቁትም። ህመሙን አያውቁትም። ስለዚህ የታመምክበትን ህመም እኔ እናንተ እናውቀዋለን ራሱ እና፣ በተቻለ አቅም በርታ። አላህ ያበርታ። አላህ ጽናቱን ይወፍቅህ። እኔ ብዙ ሰዓት የለኝም፣ በኋላ ላይ ፕሮግራም ስላለኝ ነው እንጂ አጋጣሚ ብዙ ባወራ ደስ ሲለኝ ነበረ። ሁለቱን ተርኒንግ ፖይንቶቹ ቁጭ ብዬ ነበር ሲያዳመጥ የነበረው በቀደም ታች ሆኜ ክርስትናን የተውክበት ተርኒንግ ፖይንት፣ እስልምናን የተቀበልክበት ተርኒንግ ፖይንት፣ ሎጂካል ነው፣ ሳይኮሎጂካል ነው፣ ኢፒስቴሞሎጂካል ነው፣ ኦንቶሎጂካል ነው፣ ሜታፊዚካል ነው። በጣም ደስ የሚል ነገር ነው፣ እንትን ያልከው ማለት ነው። አላህ ጽናቱን የውፍቅህ። እኔ የምነግርህ ነገር ማንኛውም ጥያቄ በሚኖርበት ሰዓት ያንን ጥያቄ ይህን ይዘና እኔ ጋር ራሱ ሜሴንጀር ላይ ያገኘኝ፣ በሜሴንጀር ማውራት እንችላለን። ኢንሻላህ ከፈለክ በይሞ ማውራት እንችላለን። ቤተሰብ እንሆናለን ራሱ ማለት ነውና ታስታውስ እንደሆነ አላህ በሚያውቀው አላህ ሸሂድ ነው። ይምራን ቢኖር ወይም ሌሎቹ ብትኖሩ ትዝ ካላችሁ ጉዳይ ዲያን ከታች አምጥቼ የሆነ ሳለ አዳምጨው ምን እንደሆነ አላውቅም ምን እንደሆነ አላቅም። በቃ ጉዳይ ዲያን በጥሩ ስነ ምግባር ብንቀርበው የሆነ ነገር በቃ ጥሩ ቤተሰብ ቢሰልም ጥሩ ነው፣ ለራሱ ነው። ባይሰልም ግን ራሱ በቃ ጀስት ጥሩ ቤተሰብ ይሆናል ብዬ ተዚህ ለእንደሆነ ታች ስታወራ እኔ ግባ ብዬ ታስታውሳለ። ጉዳይ ዲያ እና በቃ ይግባና ያወራ ምናምን፣ ከዛ ተሳዳቢ ነው እንትን ነው ምናምን ሲሉኝ በቃ ምን እንደሆነ አላቅም። በቃ የሆነ እንደ ቤተሰብ ይሁነኝ በቃ ምንም ነገር ይቅርብኝና ያውራኝ እንደፈለገ ገብቶ ራሱ ገጽ ላይ ዝም ብሎ ቢቀመጡላል። አለ አታውቀውም ምናምን ተሳዳቢ ነው ምናምን ነገር አይ እላ ሲይዛችሁት ነው እንጂ የሆነ ነገር አለው የሆነ ነገር አንብብ ያለው ነው እንደዛ ስላቸው አይ ምናምን ነገር ሲሉ ገባ፣ ጥያቄ ጠየቀ፣ ተማማረ ምን አለ። በኋላ ላይ ግን የሆነ ያው አላን ሲሳደብ ሌላ ቦታ ላይ ሲሳደብ እሽክሪሽት አደረጉኝና በቃ ሰውነት ተንቀጠቀጠ እንዴት ተነጋግረን አንሰዳደብም ከዚህ በኋላ ብዬ እንትናልልን ብዬ በቃ ተነጋግረን በጨዋ ደንብ እናወራለን ብለን ተነጋግረን ምናምን ብዬ፣ ከዛ አንድ ቀን እናገባህ አልኩትና ማስረጃ አምጣ አለኝ። ተሳድባል አልተሳደብክም ነው ጥያቄው ስለው አይ ማስረጃ አምጣ አለኝ። ተሳድባል ወይ ማምጣት ሌላ ጉዳይ ነው ስለው አዎ ማስረጃ አለኝ ያለ። ከዛ ማስረጃን አምጣ ስለው ታውቀዋለህ እኮ ምናምን ሲለኝ አወረድኩት ማለት ነው። ከዛ በኋላ ተለያየን ተለያየን። ግን ይህንን ስሰማ ለዝችው ነበር ወይ እኔ ከዚህ በላይ ተሳድብ ያለሁ። ተወው፣ እሱ አሁን ምንም እንትን ለማለት ሳይሆን በቃ ትክክለኛ ጸጸትህን ነሳህን፣ አላህ ይቀበልህ አለ። አጀር የምታገኝበት ያደርገልህ፣ የወንጀል ማበሻ ላይ ያደርግልህ፣ አብሽር፣ አላህ ይቀበልህ። ወደኋላ የነበረው አሁን አንተ ማለት እንደተወለደ ጻን፣ አላህ ዘንድ የተወለደ ጻን ልጅ ምንም ከአጢአት የለበትም። በኢስላም አስተምሮት አጢአት፣ ወደኋላ የነበረው በአጠቃላይ ታጥቦላል። አንተ አደራ ምልህ አንድ ነገር ብቻ ነው። ሰላት ለይል ላይ ስትነሳ፣ ሰላት ፈጅር ላይ ስትነሳ ደዋ አድርግልኝ። ለእኔ ቃል ገባልኝ፣ በዚህ ህዝብ ፊት ቃል ገባልኝ፣ አሁን ደዋ እንደምታደርግልኝ። ራስ ወዳድ እንዳትሉኝ፣ ሌሎቻችሁ ጉዳይ ዲያ ሚዩትን አንሳና ንገረኝ። እንግዲህ ምን ብን ብዬ እንዴት ቃል እንደምገባለ አንተ ከኔ ትሻላለህ እኮ አላህ ዘንድ ያለ ደረጃ ስለይ እኔም አደርግልሃለሁ ኢንሻላህ ረግ ረግል። አንተ ግን ደዋ አድርግልኝ። አላህ ጊዜን እንዲባርከው፣ ጤንነቴን ሙሉ ለሙሉ እንዲመልስልኝ፣ ልጆቼን አላህ እንዲጠብቅልኝ ደዋ አደርግልኝ። አላህ ጽናቱን እንዲወፍቀኝ፣ ስራዎችን ሁሉ ክላስ እንዲቀበለኝ ደዋ አድርግልኝ። አንተ ግዴለህ፣ በሚገባ ቋንቋ አላህ ይገባዋል። እሺ ወይዶ እውነት ስለአንተ እን አንድ ነገር ብቻ ልበል ኡስታዝ ዋሂድ ሳስበው፣ እዚህ ንጽጽር ላይ ሲመጣ ቪዲዮን የላኩልኝ እና እንደ አጋጣሚ ቪዲዮን አየሁት። ቪዲዮን አይቼ ቀጥታ አፕሊኬሽን ነበረው እና ቀጥታ ሄጄ ፕሌይ ስቶር ላይ ገባውና አፕሊኬሽኑን ያንተ ነው አይደለ ወይዶ? አንድ አፕሊኬሽን አለ የእስልምና ላይ በደንብ ክርስትናውም ላይ የነቢያቶችን ማስተምሮ ስለ ነገረ ክርስቶስ እያንዳንዱ የሰራበትን ዝርዝር ያስተማርክበት አፕሊኬሽን አለ እና ቀጥታ እሱ ነው ያየውትኝ የነበረው ንጽጽር እያረኩኝ በጣም ቆይቷል። ምንም እርከን አላገኘውበትም። የገለጽካቸውን እንደውም ሰማንያ አንዱ ላይ ሁላ ብዙ መረጃዎችን የዘረዘርካቸው ድረስ እጃ መጽሐፈ ቀለሚንጦስ ሪፈር ያደረግካቸውን ሁሉ ምንም አንድ ጠብ የሚል ስህተት አላገኘውም። እንደውም የመሰለኝ መጀመሪያ ላይ በቃ አንተ የክርስቲያን ጠላት ነበር የመሰልከኝ። ባይ ዘ ወይ፣ በዚህ ቲክቶክ ላይ ሁለት ሰዎች በህይወቴ በጣም ማረሳቸው ለሰዎች አሉ። በጣም ትልቅ ማረሳቸው እና ኡስታዝ ዋሂድ እንደውም አልወጣም ብዙም ትምህርቱ እንደውም በደንብ አልወጣም እንጂ ብዙ ክርስቲያኖች የኡስታዝ ወሂድን ትምህርት በደንብ ቢመለከቱት በጣም ጥሩ ትምህርት ያገኙበታል፣ ብዙ ነገሮችን ያውቁበታል ብዬ ተስፋ አደርጋለሁ። ይቅርታ አርጉልኝ እና ኤርሚያስ የሚባል ልጅ አለ፣ ወንጌላዊ የሚባል ኤርሚያስ። አንዴ ላይቭ ላይ ስለ ኦርቶዶክስ እያስተማረ ነበር እና አሁን ቅርብ ጊዜ ነው እሱን አዳምጬ ሙስሊሞች ቤት ገባው። እና ኡስታዝ ዋሂድ አንድ አንድ ልጅን አንድ ሙስሊም ልጅን እያስረዳኸው ነበረ ሊንዳ ቤት እና ሌሊት ላይ በቃ መተኛት አልቻልኩም። እና መጽሐፍ ስሰጠኝ አየው፣ አይዶኖምን መጽሐፍ ስሰጠኝ እንደሆነ ብቻ አየው። እና የተሻለ ሰው አንተ ሁለት እኔ እውነትን የሚፈልግ ልጅ አለ ኤርሚያስ የሚባል ወንጌላ ኤርሚያስ እውነትም ይፈልጋለህ ግን እውነቱን ያውቀዋል፣ ወደ እስልምና መምጣት አይፈልግም። ወሂድ ደግሞ በእኔ ሳይድ ደግሞ ወሂድን ስመለከተው እውነቱ ገብቶታል። እውነቱ ገብቶት ወደ እስልምና መጥቷል። እውነቱን እያስተማረ ነው። ግን መታወቅም አይፈልግም፣ ራሱን አክብሮትም አይፈልግም። ዝቅ አድርጎ ትምህርቱን እያስተማረ ነው። ሰዎች ደግሞ የሚከተሉት ይሄ እውቅና የሚፈልገውን ሰው ነው። እና እኔ በኡስታዝ ዋሂድ እየመረረኝ ነው የምሰማው። በጣም ይከብደኛል መስማት አልችልም ትምህርቶቹን። እና ምናልባት ዋሂዶ ታስታውስ ከሆነ አንተ ጋር የተገናኘ ነው። ልፈትን ነበር የመጣውትኝ፣ አላህ እና ያሁዌ አንድ ናቸው የሚል ፈተና። ስትመልስልኝ አዎ አንድ ነው የሚል ስትመልስልኝ ልቤ ተሰበረ። ቃል አጣው ጠፋብኝ የምናገረው ነገር። በወቅቱ ግን ሌሎች ሰዎች ደግሞ በሌላ ፖለቲካ ወሰዱት የተናገርኩትን ንግግር፣ አንተ የተናገርከውን ንግግር ለእስራኤላውያኖችም፣ ለክርስቲያኖችም፣ ለሙስሊሞችም አንድ የሆነ ትልቅ መልእክት የመጣው አምላክ እንዲመለክ ነው። ፈጣሪ በነቢያቶች ለሁሉ ሲያስተላልፍ የነበረው መልእክት እርሱን ብቻ ማምለክን ነው። ይሄ መልእክት ሲታይ ቀላል ይመስላል ሲታይ ይህንን መልእክት ወሂድ በደንብ ገብቶት እንግዲህ ለፍጥረታቶች እያደረሰ ነበረ እና እኔ ግን አልገባኝም መስማት ሁሉ በቃ አልችልም ነበር እና በዛ ላይ ስድቡም አለ ማጠፋውም ጥፋቶች ነበሩና ወሂድ ይቅርታ ጠይቃለኝ ሆነ ታይም ላይ ገብቼ እና አስታውሳለሁ። አዎ እንደውም ይሄ ልጅ ብንሰማው ኖሮ ጥሩ ነገር አለው ብለህ ነበረ ወይዶ ካስታወስክ እኔም አስታውሻለሁ ባይዘወይ ይሄ ልጅ ብንሰማው ብንወያየው ጥሩ የመረዳት አቅም ያለው ይመስለኛል ብለ ነበረ እና ልቤ ባይዘወይ ከተሰበረ ቆይቷል። አሁን እንዳጋጣሚ የገባችውም ቃል እሷ እስልምና እንደውም ተቀብላ ነበርና ካልክያ ቱላ ነበረ እስልምና እንደዚህ ነው ብዬ ነቢዩ መሐመድን አይሻን፣ ነቢዩ መሐመድ መገለስ ይመጣለት ምናምን ብዙ ሀዲሳቶች ሁሉ እየመጣው እስልምና ገዳይ ነው ምን የሚለውን ሁሉ ሰጥቻት። አሁን ቃልን ከእስልምና ሰጥቻት ነበር አስታውሳለሁ። ቃልም አለች ታቀኛለች። እና ምንድን ነው ይህንን ሁሉ ያደረግኩት፣ ነገር ግን ስህተት እንደሆነ ውስጤ ያውቀዋል። ውስጤ በደንብ ያውቀዋል። እስልምና ላይ ምንም አይነት ስህተት እንደማይገኝበት ልቤ ይናገራል። እና ይህንን ሁሉን ጊዜ አሳለፍኩኝ እና ወይዶ አምላክን ለማምለክ መለኮታዊውን አምላክ ለማምለክ ያለምንም ውዝግብ አብ ወልድ መንፈስ ቅዱስ ብዬ ሳልወዛገብ መለኮታዊውን አምላክ ለማምለክ ወደ እስልምና መጣሁ። ሙስሊም ወንድሞችና እህቶችን አገኘሁ። ኢየሱስን እኔ ክጄ አይደለም ወደ እስልምና የመጣሁት። አሁንም ለሚሰሙ ሰዎች ለሁሉም ክርስቲያኖች እንዲገባቸው ኢየሱስን እኔ አልካድኩትም። መሲሁነቱን አምናለሁ፣ ለእስራኤል የተላከ ንጉሥ እንደነበረም አምናለሁ። ነገር ግን እስራኤላውያኖች አልተቀበሉትም። እኛ ደግሞ በተሳሳተ መንገድ ተመለከትነው፣ አምላክ አደረግነው። ስለዚህ እስልምና ደግሞ መሲህነቱን ተቀበለ፣ ነብይነቱን ተቀበለ፣ ሁሉንም እስልምና አስተካከለው። ስለዚህ እስልምናን ማመንና መቀበል አለብኝ። የእስራኤሉን አምላክ ሳላቀው አምኜ ነበረኩ። የእስልምናውን የመጣውን ጥሪ፣ የአላህን ቃል አላህን አምላክ አድርጌ የማልቀበለው ለምንድን ነው? ስለዚህ ወደ እስልምና መጣውላለሁ ወይዶ የኔን እንግዲህ አላህን ተሳድቤ ያስቀየምኩት ነገር ነበረ ይቅርታ ጠይቀ ያስቀየምኩት ነገር ነበረ ይቅርታ ጠይቀ አንበርክኬ ይቅርታ ጠይቃለሁ ለሁሉ ሙስሊሞች ምክንያቱም ይቅርታ አልጠየቅኩኝም እንደ አጋጣሚ ሆኖ እውነት ነው የምልህ፣ ወይዶ አላህንና ነቢዩ መሐመድን በማይገባ መንገድ እያንቋሸሽኩኝ ነቢያቶችን፣ እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነቢዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም ወንድሞቼ ሁላችሁንም በአላህ አፉ በሉኝ ወይዶም እንግዲህ አፉ በለኝ። ልብ አዝኖብኝ ነበረ አውቃለሁ። እንግዲህ ምን ይቅርታ ብያለሁ። አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽሕና የለንም እኛ ከአንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ማለት ውስጤና ውጭ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል ውጭ በቃ እየተጋጨብኝ ምን ነው ምን ነው በቃ ቁርአንን ባላወቁት ነበር ነበር ያልኩት። የነበረው ምንድን ነው ማለት ቢቀርብኝ ስስክል ድረስ ኡስታዝ ወጣ